ሽአባይ ቀኔ እዚህ ቤት ስኖር አንድም ቀን ካአባት አሳንሽ አስቤ አላውቅም። አንተ እኮ ለኔ ካአባት በላይ ነህ፣ መወደዴንና ለአንተ ያለኝ ፍቅር እንዳትጠራጠርብኝ ይህንን ለማድረግ ምን እንደሆነ የማልነግርህ ከባድ ነገር አስገድዶኛል። ግን መናገር አልችልም አባዬ እናንተ ምንም እንድትሆንብኝ አልፈልግም። እናንተ ደህንነት ስልክ ከቤት ወጥቻለሁ እንዳትፈልጉኝ፣ ብታገኙኝም አልመጣም። ትሁት እንዳዳንሻት አዳንሻት ያመነች መስሎሻል? አሁ በሚገባ አምናኛለች። ለነገሩ ትሁት እንደ ስሟ የማመን ችግር የለባትም። እኔ ዝቤ በኖርኩበት አምታት ነው እኔ ልጆ የሚኖርኩት። አባዬ ካሌብ፣ ምን አደራ የምን ለቅሶ የምን አደራ ነው ትሁቴ አሳዛኙ የትሁት ደብዳቤ ትሁት አባባን በጣም እንደምትወዳቸውና ከዚህ በፊትም ቢሆን ህይወታቸውን እየታደገች እዚህ ያደረሰቻቸው ናቸው በቴና በኩል ብዙ ፈተናዎች ቢፈራረቁባትም እነሱን ወደ ጎን በመተው ግን እዛ ቤት ታግሳ ያሳለፈቻቸው ጊዜያት ብዙ ነበሩ። ዛሬ ላይ ግን ልትታገስ የማትችልበት አንድ አጣብቂ ነገር ገጥሟታል። ይኸውም ደግሞ ለካሌብና ለአባባ ህይወት አስጊ ስለሆነባት የእነሱን ቤት ለቃ ለመውጣት ተገዳለች። ታዲያ ደብዳቤውን በምትጽፍበት ሰዓት ጥፋተኝነት እንዳይሆነ ጁላትም የገጠማት ከባድ ነገር እንደሆነና ከዛ ቤት በዛ ሁኔታ የምትቀጥል ከሆነ ነገሩ ለነሱ ስለሚተርፋቸው ረፍት ማስጣጣት አልፈልግም በማለት የወሰነችው ውሳኔ እንደሆነም ደብዳቤው ይገልጻል። ይህንን ደብዳቤ አባባና ካሌብ ሲያገኙት ምን ሊሰማቸው ይችል ይሆን? ስን ተከታትለው ለማግኘት ፍለጋ ይወጡ ይሆን ወይስ እሷ እንዳለችው ምንም እንኳን መጥፋቴ ቢያሳስባችሁም የትም ቦታ እንዳትፈልጉኝ እንዳንዲት ሰራተኛ በቃ ወጣች ብላችሁ እርሱኝ ብላችኋለች። ትሁት ግን የምትረሳ ልጅ ናት እንዴ? በጭራሽ የሚሆን አይመስልም። እንደዛ አንባ እየተናንቃትና የአባይን ቤት ትቶ ለመሄድ እየተቸገረችበት አንዳች ነገር ቢገጥማትም የህይወቷ ፈተና ሆኖ እየመጣው ወደ አካባቢያቸው አንድ ባንድ እየተከታተለ እና የትሁትን መውጫና መግቢያ እያጠና ያለው ሰው ግን እረፍት እነስቷታል። ሰው ከትሁት የታሪክ ጀርባ ምን አይነት የታሪክ ክስተትስ ቢኖረው ነው ብቻ? ወይስ የቀድሞ ባሏ በደም የሚፈላለጉ ጠበኞች ሊሆን ይችላሉ። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? በእያላችሁበት ባለም ዳርቻ ሰላማችሁ ብዛ እያልኩኝ ትሁት ድራማ ክፍል ሀምሳ ካየናቸው አሳዛኝ ክስተቶች ውስጥ ትሁት የናባይም ቤት ተሰናብታ መውጣቷ ነው። ሆኖም ትሁት ሻንጣዋን ይዛ ጠቅላ በምትወጣበት ሰዓት ያ የሰማይ ስባሪ የመሰለው የቴና አጋችና ትሁትን የሚፈልገው ሰው ክፉኛ ተገጣጥሟል። በእርግጥ ሁለታቸው የሚፈላለጉበት የራሳቸው ጉዳዮች አሉ። ማለትም ያ የቲና አጋች የሆነው አንድ ሚሊዮን ብር ቲናን ጠይቋት እንደነበርና ይህ ሰው ስላስመለጠበት ምናልባትም ሊበቀለው ይችላሉ። እዚህ አይነት ሁኔታ በራሳቸው ጉዳይ አቲካራ ሲገጥሙ ምናልባትም ትሁት የምታመልጥበት አጋጣሚ ሊፈጠር ይችላል። ካለበለዛም ደግሞ ይህኛውም ሰውዬ ቢሆን ቲናን ስላላገኛት ትሁትን በመያዝ ምናልባትም ሊደራደር የሚችልበት አጋጣሚ ሊፈጠርም ይችላል። ብቻ ቲና በእነዚህ አጣብቂ ነገሮች ሆና ነው አሁን ላይ እነ ካሌብን ቤት ተሰናብታ ሽሽትን የመረጠችው። ለማንኛውም የጨለማ ጉዞዎቹ ለትሁት እጅግ በጣም አስፈሪ ነው። የሆነ ሱቅ ስትላክም በዛ በአቅራቢያው መውጫ ምግቧን እየተከታተለ ትሁት አለቅሽም፣ በገባሽበት አብር ይገባለሁኝ ሕይወትሽ ሰላም አይኖረውም ይኖረውም ይላል። ሰው ፍለጋ ለእህቷም ስጋት እንደሆነባት ደውላ ነግራታለች። ለካሌብና ለአባባ ግን ምስጢራዊ አድርጋ ይዘዋለች። ምን እያስፈራራትና ማን እየተከታተላት እንደሆነ ለመጠየቅ ሞክረዋል። እርሷም የሆነ ሌባ አሳደደኝ እንጂ ይህ የምታውቀው ሰው ማንነቱን ለመናገር ግልጸኛ አልነበረችም። ሆኖም አሁን ካሌብ እያሳሰበው ያለው መሆኑ እያፈቀረችው ሰው አለና ወጣ ወጣ የምትልበት ምክንያት ምናልባትም ያንን ሰው ለማግኘት ነው ብሎ ያስባል። ከቅናቱ የተነሳም እኔማ ብዬ የለ ከዚህ በፊት አስጠንቅቄሻለሁ። አንቺ እንደፈለግሽ እየዘለልሽ ነው፣ የሚመጣብንን ተጠያቂነት በማሰብ ነው አንቺን የሚቆጣጠርሽ። ስለዚህ እባክሽን የማታ ጉዞ ይቅርና ቀንም አትውጪ በማለት ያስጠነቅቃታል። አባት ይህን ሲቆጣት ይመለከታል። የካሌብ ቁጣ ከምንም ተነስቶ እንዳልሆነ ሽማግሌው ለመረዳት ሞክሯል። ማለትም ካሌብ ትሁትን ይወዳታል፣ ነገር ግን አፈቅርሻለሁ የሚለውን ነገር እንደበቱ ለመግለጽ የተቸገረ ይመስላል። ኩሽና ድረስ በመሄድ ትሁት፣ ለተናገርኩሽ ነገር ይቅርታ አድርግልኝ፣ ያው ላንቺ ደህንነት ከማሰብ አንጻር እንጂ በሌላ እንዳታየው በማለት ነገሮችን ለማደባበስ ሞክሯል። ትሁትም ስለ ሌላው ነገር አይመለከተኝም፣ ለማንኛውም በተናገርከው ነገር ይቅርታም አያስፈልገውም በማለት ቂም እንዳለያዘችበትም ነግረዋለች። በባለፈው የሰጣትን ሀብል እርሷ በቃ ፍቅረኛ የለኝም ከዚህ በኋላ ይህንን ሀብል ካንተ አንገት እንዳየው በማለት መልሳለት እንደነበርና አሁን ለምን ለዚህ ለምትወቹ ፍቅረኛ ሳስጭውም በማለት ተመልሶ ሊሰጣት እንደፈለገም ጠይቃታል። ትሁት በፍጹም አሁንም ፍቅረኛ የለኝም ነው የምልህ፣ በቃ አልቀበልህም በማለት ወይ ፍንከች ብላለች። ታዲያ ካሌብን ይቅርታ ሲጠይቅ አባይም ጭምር ነበረ። ካሌብ ከቅናት ተነስቶ አንዳንድ ነገሮች ቢናገሩሽ እባክሽን ይቅርታ አድርጊለት እንዳትቀየሙው በማለት ትሁትን ይወዷታልና ደግሞም ካሌብ ትሁትን ቢወዳትም ደስተኛ ስለነበሩም ጨምር ነበር ሲገልጽላት የነበረው ምላሽ የኔና የሱ የአሰሪና የሰራተኛ ግንኙነት ነው፣ ምንስ ሊያስቀና ይችላል? ምንስ የሚያስቀና ነገር ይኖረኛል በማለት ለአባዬ መልሳላቸዋለች። አባዬ ነገሩን ለማደባበስ ሞክረዋል። ባኒ በኩልም እባክን ካሌ ኤደን ተውልኝ እባክን ወደ ህይወት የመልስልኝ በማለት በለመነው መሰረት አሁን ኤደንን በተወሰነ መልኩ እየራቃት መጥቷል። ሆኖም ከኤደን ጋር የሚቀራረብበትን መንገዶችም ለማመቻቸት እየሞከረ ነው። ሽማግሌው በኩል ትሁት እንኳን ብትነግራት ኤደን ልታምን እንደምትችል ገልጾላቸዋል። ግጥ ኤደን የተቀየመችበትን ጉዳይ በቀላሉ እሽ ልትለውም አልፈለገችም። እንዲህ አይን እያየ ተቃቅፋችሁ እየሄዳችሁ አሁንም እኮ ከዛው ስሜት አልወጣህም። በገና ህይወት የኔ ቁም ስቃይ የማደርገው በማለት በዳኒ በኩል ስጋት እንዳላት ትገልጻለች። ዳኒ እስከ መጨረሻው ሊታመናት እንደሚችልና ድጋሚ እንደማይደግመውም ነግሯታል። ታዲያ ወደ ቤት ስትመጣም ትውጥ ግድ የለሽም ዳኒ፣ አንድ ጊዜ ሳሳት እንጂ ለጥፋቱ ሁሉ ይቅርታ ይጠይቃል ጥፋቱንም በደንብ ያምናል። ብታገቢው ወደፊት ተመችቶች ጥሩ ባል የሚሆንሽ ይመስለኛል፣ ብዙ ልጆችም ትወልዳላችሁ በማለት ማሳመነቻት። እንዲህ ስለ ዳኒ ሁኔታ ካወራቻት በኋላ በርሷ በኩል የሚሰማትን ስሜቶች ግን አንድ በአንድ ገለጸችላት። ካሌብም ሆነ አባዬ በጣም ነው የምወዳቸው፣ ከዚህ ቤት የተለየ ትዝታ አለኝ ሆኖም እኔ ባልኖር እንኳን የአባዬን ነገር አደራ በማለት ስቅስቅ ብላ ለቀሰች። ኤደን በጣም አዘነች። ምን ነው ልትሄጂ ነው እንዴ አለቻት። አይ አልሄድም፣ እንዲሁ ዝም ብዬ ነው በማለት የፈሰሱ እንባዎቿንም ጠራረገችው። የቲና ወዳጅ የሆነው አዲሱ የትሁት ጥላትም እንዴት ነው ትሁትን አሳምነሻታል በምን መልኩ እያለም ጠይቋታል። ም ትሁትን በማሳመኑ በኩል ምንም አይነት ስጋት እንዳይገባ በደንብ ነ ሳምንኳት ለችም የትሁት ጠላት የሆነውን ሰው ነግራለች። በነገራችን ላይ ትሁት ቶሎ ማመኑ ላይ ምንም ችግር የለባትም። ማድረግሽ በጣም ጥሩ ነገር ነው፣ ወደፊት ለስራችን ማመች ይሆናል። ከንግዲህ በርታ በይ ብሏታል። ቲና አሁን የልብ ወዳጇን ስላገኘች ደስ ብሏታል። ይሄማ የምትፈልገው ነገር ነበረ፣ ትሁትን ካላጠቃው እያለች በብዙ ነገሮች እየቀናችባትና በሰራተኝነቷ ለማንቋሸሽ እየሞከረች ብዙ ነገር አድርጋለች። ዛሬ ግን ከዛ ሰው ልትታደጋት ቅርብ ወዳጇ መስላ እንደተከሰተችና ትሁትን በበኩሏ እንዳዳነቻት አድርጋ ለሽማግሌው ተናግራለች። በዚህ በኩል ትሁትን አሳምኛለሁ በማለት የልብ ልብ ተሰምቷታል። እስከ መጨረሻም ግን እስከ መጨረሻም የትሁት ውሳኔ ግን በእኔ የተነሳ እነዚህ ቤተሰቦችን ችግር ውስጥ መክተት አልፈልግም እዛው እኔ እንደመጣብኝ ችግሮቹን እጋፍጣቸዋለሁ በማለት የወሰነችም ትመስላለች። የቲና አጋችና ወዳጇ እነዛ ሰዎች ሁለቱም ተገናኝተዋል። ስለምን እንደሚወያዩ ባይታወቅም ቲናን ስላስመለጠበት ሳይናደድበት አልቀረም። ታዲያ ይህንን ሰው በቦክስ ይለው ወይስ በጡጫ የምናውቀው ነገር ባይኖርም ወይም ደግሞ በቲና የደረሰው እገታ እርሱንስ ወስዶ ሊያግተው ይችል ይሆን። ብቻ ግን ያንን አንድ ሚሊዮን ብር ሳያገኝ በመቅረቱ እየተናደደበት ነገር ነበረ። ዛሬ ላይ ለቲና ስልክ ደውሎ ያንን አንድ ሚሊዮን ብር ካላስገባ ሰአሁንም በህይወት አትኖሪም እያለ ይዛተባት ቢሆን እሷም አይደለም አንድ ሚሊዮን ሰባራ ድንቡሎ ሳንቲም አታገኝም። ለማንኛውም አርፈ ጥቅምት አስገድልሃለሁ ብላ ዝታብታለች። እስከ መጨረሻም ከዚያ አጋች ጋር እየተገናኙት ሁለቱ የማይዋደዱት ወንዶች ምን ሊፈጥሩ ይችል ይሆን? ትሁትም ልብሶቿን አስተካክላ ሻንጣዎቿን ጠቅልላ ይህን ካሌብን ቤት ተሰናብታ ቻው ብላ ወጥታለች። ካሌብ ወይስ አባባ ከርቀት አይተው ይመልሷት ይሆን? ለማንኛውም በጣም በሚያሳዝን ሁኔታ የጻፈችው ደብዳቤ ልብ የሚነካና ይቆየችበትን ቤት ቤተሰባዊ ፍቅር መስርተው ይህንን መለየት ግን እጅግ በጣም ከባድ መርዶ ሆኖባታል። በእርግጥም የለመዱትን ሰው እንደማጣት ምን የሚያሳዝን ነገር አለ? የፈለገው በአድና ያልናቸው ሰዎች አብሮ በመኖር ግን የሚፈጠር ቤተሰባዊ መተሳሰብና መዋደድ አለ። በመጣላት ውስጥ መፋቀር አለ። ብቻ እነዚህ ሁኔታዎች ትሁትን በጣም ረብሸዋታል። ባዬ ልጅ ሆኜ ኖሬ ሳበቃ እንደ ባድሾ ልክ ወጣው። ይህንን ግን እንደ በደለኛ ትቁጠርብኝ ያለችው ትሁት በቀጣይ ክፍልስ በምን እናገኛታለን? የዛሬው ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትሁትና እየጠየቁ እዚሁ ተሰናበትኳችሁ። ባይ ባይ።